ወጣት መስከረም ትባላለች። የዲላ ከተማ ነዋሪ ነች። ከዛፍ ላይ በደረሰባት አደጋ ምክንያት መስከረም ለስድስት ረጅም ዓመታት የአልጋ ቁራኛ ሆና ቆይታለች። መናገር፣ ማየትም ሆነ መጸዳዳት የማትችልበት አስከፊ ጊዜም ነበራት። የመስከረም ቤተሰቦች ልጃቸውን ለማሳከም ያላቸውን ሁሉ ሸጡ። ግን ገንዘባቸው ልጃቸውን አዲስ አበባ ድረስ ለመውሰድ ቀርቶ በዲላ ሆስፒታሎች እንኳን ለማሳከም በቂ አልነበረም። የሚበሉት ምግብ ለማግኘት ሳይቀር ተቸግረው ከፍተኛ ስቃይ ውስጥ ነበሩ። በጎረቤታቸው አማካኝነት ስለ መስከረም ሕመም የሰማው አንድ ወጣት ልቡ በሐዘን ተነካ። ስሙ ነብዩ ፍቃዱ ይባላል። ታዲያ ይህ ወጣት በማህበራዊ ሚዲያ ላይ ያለውን ተወዳጅነት ተጠቅሞ ለተከታዮቹ ስለ መስከረም አስከፊ ሁኔታ በመናገር የገንዘብ እርዳታ መጠየቅ ጀመረ። በአጭር ጊዜ ውስጥ የነብዩ ተከታዮች ልባቸው ሞልቶ በገንዘባቸው ደገፉት ከአንድ ሚሊዮን ብር በላይ በመሰብሰብም ነብዩ መስከረምን ወደ አዲስ አበባ ወስዶ ህክምና አስጀመራት እናም ታምር ተከሰተ ምንም ተስፋ ያልነበራት መስከረም ከስድስት ዓመታት በኋላ ለመጀመሪያ ጊዜ አይኗ ማየት ቻለ በትንሹም ቢሆን ማውራትም ጀምራለች ከዚህም አልፎ አሁን በዊልቸር ላይ ተቀምጣ አዲስ ህይወት ጀምራለች መስኪ

ምሳ? አልሰራሽኝ ልጅ፣ አጋጣሚ መጣ። ምን አለ? ምሳ አልነገርከንም። በአምስት ደቂቃ ነገር፣ በአምስት ደቂቃ ምን የደረሰ የለም። ሰውነቷ ገንደራ ነው ሰውነቷ በጣም ይህ ብቻ አይደለም። የቤተሰቧ የገቢ ምንጭ መስከረም በመሆኗ ቤተሰቦቿ እንዳይራቡ ነቢዩ ከ450 ሺህ ብር በላይ ባጃጅ ገዝቶላቸው ሰጥቷቸዋል። እንዲሁም ለመስከረም እናት በመኖሪያቸው ግቢ በር ላይ አነስተኛ ሱቅ

መስከረም ሁለት ሺ አስር ላይ በነሀሴ ሀያ ስድስት ላይ ከዛፍ ወደቀች። ከዛፍ ወደቀችና እንደገና ዓይኗን አፏን ጠቅላላ ዝግት አደረጋት። እንደገና ሆስፒታል ይዤ ሄድኩኝ። ሆስፒታል መረመሩ አዩዋትና እኛ አንችልም አሉና ሪፈር አዋሳ ጻፉልኝ። አዋሳ ስድስት ወር ሙሉ ቆይቼ ወደ ቤት የመጣሁኝ አታወራም ነበር፣ አታይም ነበር እግዚአብሔር ደግሞ በሰዓቱና በጊዜው እግዚአብሔር ነባን ሰጥቶን ነባ ደግሞ እስከ አዲስ አበባ ድረስ ወሰድን። ከሱ ጋር ወር ሙሉ ተመላለስን፣ ቆየን፣ መጣን። እግዚአብሔር ረድቶ የእግዚአብሔር እንደገና ደግሞ የኢትዮጵያውያን ሕዝብ እርዳታ ዛሬ ላይ ዳይፐርም እየተገዛላት፣ ባጃጅ እንደተገዛላት በዛ እርዳታ ደግሞ እግዚአብሔር ሱቅም እንደሰጠኝ እሷንም ደግሞ እንድረዳት እንዲያግዛት ደግሞ እግዚአብሔር እኔንም ስላሰበኝ ነባን ስላስቀመጠልን ነባን ደግሞ እግዚአብሔር ስላኖረልን እንደገናም ደግሞ ተስፋ ሳይቆርጡ ደጋግ ኢትዮጵያውያን እንድረዱኝ አስባለሁ። ዳይፐር በየወሩ አሁን ያስፈልጋታል። ማጠብ አለ፣ ሳሙና አለ። እርዳታችሁ ከኔ አይለይ። እሷ ቆማ ሄዳ እናንተን እስከምታመሰግን ድረስ እግዚአብሔር አምላክ ጸጋውን ያብዛላችሁ እላለሁ። የነብዩ መልካምነት እዚህ ላይ አላቆመም። በዚሁ በዲላ ከተማ ጧሪ ቀባሪ የሌላቸውና በጡት ካንሰር ህመም ቤታቸውን ዘግተው የሚሰቃዩ አንዲት እናትንም አሳክሟል። ወይዘሮ በቀለች ተስፋ ቆርጠው ከጡታቸው ውስጥ የሚፈሰውን ብዙ ደም እየጠረጉ የመሞቻ ቀናቸውን እየጠበቁ ነበር። እርሳቸውንም አሳክሞ አሁን መራመድ ችለዋል። ከቤታቸውም መውጣት ችለዋል። አዮ አካም

ከዛ ስራ ቦታ ሄዶ ነው ከተማ ማስጋጃ ስራ አላልኩም፣ ዛሬ ሳገኝ አልቀረም ብሎ ቀርጾ ሄደ። ከዛ በኋላ ነው ሞቶ ህይወቱ እንደተረፈ አደረገው። እሱ ከዛ ይሄ በሽታ ቀላል በሽታ አይደለም፣ ሰውነት ሁሉ

በተጨማሪም በዲላ ዩኒቨርሲቲ በር ላይ በቆርቆሮ ቤት ውስጥ የሚኖሩ አንድ አባት በእግራቸው ላይ በደረሰባቸው የእጢ በሽታ ምክንያት በጣም እየተሰቃዩ ነበር። ነብዩ ይህንን አባትም ቀዶ ጥገና እንዲደረግላቸው አድርጓል። በየጊዜውም ምግብና መጠጥ ይዞ እየሄደ ይጠይቃቸዋል።

እንዴት ነው? ወደዚህ ጋ ትንሽ ጠጋ በሉ። ኑ፣ ትንሽ እንግዶች መተው ነው። ኑ። እሺ። መድሃኒቱ አለቀ። መቃብለዋል። ዛሬ ከዚህ ሁሉ መልካም ስራ በተጨማሪ ነብዩ ፍቃዱ እስካሁን ድረስ ለ210 አረጋውያንና ቤት ለሌላቸው አዲስ ቤቶችን ሰርቶ አስረክቧል። እነዚህ ቤቶች ለነዚህ ወገኖቻችን የክብር ማረፊያ ሆነዋል። እርካታው ከቃላት በላይ ነው። በጎ መስራት፣ በጎ ማሰብ፣ ለተቸገሩ መርዳት ለኔ አሁን ላይ በምንድን ነው የምትደሰተው ብትለይ፣ የሰዎችን ደስታ በማየት ነው። ግን ትልቁ ደስታ ማለት ነውና ብዙ ፈተናዎች አሉት፣ ግን ስኬቱ ደስታው የተለየ ነው። ነብዩ፣ የዲላው በጎ ፈቃደኛ፣ የእርሱ ደግነትና ርኅራሄ በእውነትም የሚደነቅ ነው። ይህንን ወጣት በመከተልና በመደገፍ እኛም የዚህ መልካም ሥራ ተሳታፊ እንሆን። ይህንን ቪዲዮ ሼር በማድረግና ቻናላችንን በመከታተል ለሌሎችም መልካምነትን እናበረታታ። የሐዋሳ ልጅ ነው። ዲላ ጎዳና እየተሰቃየ ያለ። ቤተሰቦቼ የምትመለከቱት ወጣት ከሐዋሳ ነው የመጣው እና አሁን ላይ ዲላ ከተማ እዚሁ በጣም በስቃይ ነው ያለው። ሁለቱም እግሮቹ ላይ ከፍተኛ ሆነ ሕመም አለ። አንደኛው ላይ ቁስል አለ እና በጣም የተሰቃየ ነው። እኔ መንገድ ላይ ተኝቶ እያለቀሰ የተሰቃየ እያለ ነው አግኝቼው፣ ከእግዚአብሔር በታች ሚስሮ ነው አዋሳ ናው ያሉት ቤተሰቦቹ ተብለዋል?